ስለዚህ አንተ ጋር የአራ መቶ ምናምን ሺህ ብር እቃ መጣ ገዝታ ሄደችው ነው? መጣ አራ መቶ ምናምን ሺህ ብር ገዝታ ነው የሄደችው። ያው እሷ ከአንተ መጣ ወርቅ ገዝታ ሄዳለች ማለት ነው። ኧረ ገዝታ እንደውም ደረሰኝ ሰፊ በስመ አብ ሰጥቻታለሁ እኔ ወርቁ አሁንም ልንገራችሁ የገዛችው ሄርሜላ ነች። ይኸው ወርቅ ቤት መጥቼ ሁሉ ነገር አጣሪቻለሁ። እያንዳንዱ ከፈለጋችሁ ደረሰኝ ያሳየኝ ነው፣ ችግር የለውም። እንድትረዱኝና እንድትሰሙኝ የምፈልገው ወርቁ ይኸው እዚህ መጣ ከኢጅ ብራስሌት፣ የአንገት ወርቅ ገዝታ እንደሄደች ይኸው። ከእሱ ከወንድሜ የሰምታቸው ብዙም ጊዜኛ ስራ ላይ መረጃ አንሰጠን ብያለሁ። እሱም አሁን አንተ ስላስጨነቅኸኝ ስለጠየቅኸኝ ነው። በትዳርማ እንዲህ ሊፈጠር ነው ስላልከኝ ነው ነገ ኔ ማገባለው ያብሮች ኔሩታ አንድ መሆን ስለሚያስፈልግና በእነሱ መሀል እየገባች ያለችው ሄርሜላ እንድታቁ ከስራው እንድትቆጠብ ነው ፈልገው። ሰላም ሰላም፣ ውድን የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ አለሁ ፈጣሪ ይመስገን። ዛሬ በጣም በጣም በጣም ደብሮኝ የመጣሁት ምክንያቱም መንብዬ መናገር እንዳለብኝ እኔ አላውቅም። ያው አንዳንዴ የሰው ልጅ ሁልጊዜ ለእውነት ይኖራል ለእውነት ይሞታል ማለት ከባድ ነው። ምክንያቱም ያመናቸው ሰዎች ከጎናችን ይቆማሉ ብለን የምናምናቸው ሰዎች ስለኛ ይጨንቃቸዋል ስለኛ በቃ ያስባሉ ብለን የምናስባቸው ሰዎች ተገልብጠው ሌላ ጠላት ወይም የኛ ውድቀት ፈላጊዎች ሊሆኑ ይችላሉ። ገባችሁ? እና የሰውን ልጅ ማመን በጣም ከባድ ነው። ሁልጊዜ የምነግራችሁ እናንተም ቢሆን እምነታችሁ እግዚአብሔር ላይና ፈጣሪ ላይ ብቻ ነው መሆን ያለበት። የሰው ልጅ ይከዳል፣ ልክ እንደ ይሁዳ ማለት ነው። ዛሬ አብሯችሁ የበላ ነገ ከናንተ ጋር ይሆናል ማለት አይደለም። ብዙዎቻችን ብዙ ሰዎች ማጭበርባሪ አስመሳዮች ናቸው። ምናልባት እኔ ፐርፌክት ነኝ፣ ንጹሕ ነኝ እያልኩኝ አይደለም። ምናልባት እኔም የራሴ የሆነ ክፍተት ሊኖርብኝ ይችላል። ነገር ግን በዚህ ልክ ደግሞ የሰው ልጅ ውድቀት ያስደስተኛል፣ ያ በጣም ማየት ፈልጋለሁ ምል ሰውም እንዳልኩ መረዳት አለባችሁ። እና ትላንትና የተፈጠረው ነገር አይታችኋል ፈረንጁና አዩ እዚች ጋር ትናንትና ቪዲዮ ላይ ያደረጉት ነገር ታውቃላችሁ። እነሱ በዚህ ልክ ለምን ማስመሰልና እውነታውን መቀበል እንዳከበዳቸው ግራኔ ገባኝ። ቢያንስ ፈረንጁ ይሻላል፣ ፈረንጁ አሪፍ ነው ብዬ ነበር እስከዛሬ ማምኑ። ትናንትና ከአዩ ጋር ያደረጉት ነገር አይታችኋል። እኔ በዛ አጋጣሚ ምንም ነገር ማድረግ ከብዶኝ አይደለም፣ ካባችሁ ምንም ነገር መስራትም ከብዶኝ አይደለም። በዛ ሰዓት እኔ ብዙ ነገር ላድርግ እችላለሁ። እዚህ ጋር እኔ ለእውነት እውነት ስትናገሩ፣ ሁል ጊዜ ለእውነት ስትቆሙ ማንም ከብጎናቸው አይቆምም እውነት ተናገሪ፣ ለእውነት ስትቆሙ ማንም ሰው ከእናንተ ጋር ሊቆም ፍቃደኛ አይሆንም። ምክንያቱም እውነት ትልቅ ነገር እንዳለው ስለሚያውቁ ማለት ነው። እኔ ትላንትና እንደዛ ሲሆኑ፣ እንደዛ ሲያደረጉ ዝም ያልኳቸው ለእነሱ ማሳየት የምፈልገው ነገር ስለነበረ ነው እና በዚህ ልክ ለምድሮ ማስመሰል የፈለጋችሁት፣ ለምድሮ በዚህ ልክ ከማጭበርበር የፈለጋችሁት እኔ እኮ ግራን ይገባኝ። ጋባችሁ ትላንትና ፈረንጁና ቤል ጠልተውኝ፣ ፈረንጁ እውነታውን ያውቃል። አንድ ነገር ልነግራችሁ ፈልጋለሁ። በዚህ አጋጣሚ ወርቁን የገዛችሁ አሁንም ለወደፊትም ምን ያሏሽም ከመሬት ተነስቼ አይደለም እንደዛ ምለው ገባችሁ። ወርቁ የገዛችሁ ሄርሜላነች። ግልጽ የሆነ ነገር ነው። ለምንድነው የማታምኑት? ምንድነው ችግራችሁ? ለምንድነው ማስመሰል ይፈልጋችሁት? ያ እዩ ተብዩ በፊትም አጭበርባሪ ነው፣ አሁንም አጭበርባሪ ነው። ቢያንስ እሱ ይታወቃል። ግን ፈረንጁ ለምን እንደዚህ ሊያደርግ እንደሞከረ ለምን እንደዚህ ነገር ውስጥ ሊገባ እንደፈለገ አላውቅም። ለሩታ ወዳጅ መስሎ ጠላት ብዙ ሰዎች አሉ። እኔ አሁን ሩታ እንደዚህ ነች፣ አብርሃም እንደዚህ ነው፣ ሄርሜላ እንደዚህ አይደለም። ግን እውነታው መቀበል አለብን እውነታውን ማመን አለብን። እውነታው መቼም ተደብቆ እንደማይቀር መረዳት አለብን። ስለዚህ ዛሬ ራሱ እንደዚህ ስሜታው ይሄ ተናድጅ የመጣሁት የሰው ልጅ እውነታውን እያወቀ ለምንድን ነው እውነቱን ሊቀበል ያልፈለጉት? ለምንድን ነው በዚህ ሊክ ማስመሰል የፈለጉት? እንዴ ምንድን ነው ሀሳባችሁ? ምንድን ነው ፍላጎታችሁ? ምንድን ነው እኔ ግራ ገባኝ እኮ እግዚአብሔርን በጣም ነው ግራ የገባኝ እንዴ እኔ እኮ አርፌ ምናምን መቀመጥ እችላለሁ። ግን ለምን ትጠሩኛላችሁ? ለምን ለምን እኔ ጠርተው ካለሁበት ጠርተው ያመጣችሁ እናንተ ናችሁ አይደል? ከዛም በኋላ እውነቱን መቀበል ለምን ይከብዳችሁ? እንዴ ወርቁ የገዛችው ሄርሜላ ነች። እቺ ግልጽ የሆነ ነገር ነው። በቃ ዛሬ አሁን በዚህ መልኩ የመጣሁት ወርቁ ከየት እንደገዛች፣ የት ገዝታ እንዳመጣችሁ፣ ከማን እንደገዛች ሁሉ ነገር ለእናንተ አሳያችኋለሁ። እኔ ከመሬት ተነስቼ አይደለም እንደዛ የምለው አሁንም ለወደፊት የምላችሁ እንድትሰሙኝ የምፈልገው ነገር እኔ እውነቱን ነው የምነግራችሁ። ወርቁ ሄርሜላ ነው የገዛችው። የገዛችበት ደግሞ ቤት ሄጄ ከራሱ ከአንደ በቱ የምትሰሙት ነገር ይኖራል። ገባችሁ? ከራሱ ከአንደ በቱ ማለት ነው። እኔ ምንም ምንም ምንም አልፈልግም። ገባችሁ? አሁንም ከእናንተ ጋር መጣለ ሰጣ ገባ መግባት አልፈልግም። ደግማችሁም እንዳደውልኝ በቃ አትምጡብኝ፣ አልደርሰባችሁ፣ አትረሱብኝ። እንዴ እኔ እዚች ጋር እውነት ልናገር ባልኩኝ፣ ጉዳችሁን እያንዳንዳችሁ የምትሰሩትን ነገር ላጋልጥ ባልኩኝ፣ እናንተ እዚች ጋር ዞራችሁን ምንም ልትፈጥሩ አትችሉም። ጋባችሁ እንዴ። ምንድን ነው ትናንትና ያመጡት ስሊፕ? አየሁት፣ ወረቀቱን አየሁት፣ ከባንክ የወጣውን ወረቀት አይቼዋለሁ። ግን ደግሞ የሰው ልጅ ያ ወረቀት ግማሽ ከፍሎ ግማሽ ትራንስፈር ማድረግ አይችልም። እንዴት ነው ይህን ነገር መቀበል ያቃታቸዋል እንዴ? ማመን ደግሞ እውነቱን መረዳት እኮ ከፈለጉ ወርቆ ቤት ይዘህን ሂድ ማለት እኮ ይችሉ ነበር አይደል እንዴ? ግን እነሱ በዛ እውነቱን ለመቀበል ፈቃደኛ አይደሉም። ሲቀጥል ደሞ ሄርሜላ ምንታደርግላቸው ምናታ እሱ ነገር ግን በዚህ ልክ የሄርሜላ ወዳጆች ሆኖ ለሩታ ደግሞ ጠላት መሆን አለባቸው ብዬ አላስብ እና በዚህ ልክ ማስመሰል በጣም ነው የሚደብረው። እባካችሁ እግዚአብሔርን በቃ እረፉ። እዩ በዚህ ልክ አንተ ጥሩ ትባል ነበር ው ብሶብ ተገኝታል። አቤል ብሩክ፣ አሁኑም ፈረንጁ ምን እያደረጋችሁ እንደምቀላቀሏቸው እኔ አላቅም። ገንዘብ ትልቅ ፓወር አለው ማለት ነው። እኔ ደግሞ ለእያንዳንዳችሁ ልካችሁ ነው የምሰጣችሁ። እዚች ጋር የምሰራውን እኔ ማቀው። ገባችሁ ማናችሁ ማለት ነው። አሁን እራሱ ይሄ ወደ ወይም ወዳናንተ የመጣሁት በጣም ተናድጄና ስሜታዊ ሆኜ ነው። ምክንያቱም እውነቱን እያወቁ ለመቀበል እንደማይፈልጉ ሄርሜላ እንደገዛች እያወቁ ለምን ለአብርሃም በዛ ልክ ሊያስመስሉላት ሊደብቁለት እንደፈለጉ ሊገባኝ አልቻለም። አሁንም ልንገራችሁ አንድ ነገራ የምሬ ነው ከልቤ ነው የምናገራችሁ። ለሄርሜላ የምታደርገው እያንዳንዱ ነገር ሙሉ ነገር ኢንፎርሜሽን ሰምቻለሁ። ያነቡ ጋር ደግሞ የምታደርጓ ከጎን ሆናችሁ ሀይ ሀይ የምትሏት ሰዎች እያንዳንዳችሁ አውቅ ያለሁ። እኔ ደግሞ ምንም አላችሁ ምንም ሰራችሁ ሀይ አላችኋትም አላላችኋትም እውነቱን ከመናገር ወደኋላ አልልም። ወርቅ ቤቱ እሄዳለሁ። ወርቅ ቤቱ ደውዬለት ምናልባት ባለፈው ወረቀቱ አምጥቼ ለብሩክና ለእዩ ሰጥቻቸው አይታቸዋል። ያን ነገር ለምን ማመን እንዳልፈለጉ አላውቅም። አሁንም ምናልባት ወርቅ ቤት ሲሄድ ቪዲዮ ሺ ካለኝ ቪዲዮን ከእናንተ ጋር ሄጄ ቀርጬ ለመምጣት እሞክራለሁ። እናንተ ለማሳየት እሞክራለሁ። ነገር ግን እሱ ሆነ አልሆነ፣ እሺ ካለኝ ኢትስ ኦኬ፣ ካላለኝ ደግሞ አንድ ነገር እንድታውቁ ፈልጋለሁ፣ 100% ማለት ነው። በቃ እዚህ ጋር አንወሰሽ አንደባበቅ። እናንተ ክፋታችሁ እንደ ክፉ ስራችሁ ታገኙታላችሁ። የሰው ልጅ የዘራውን ነው የሚያጭረው፣ አይደል እንዴ? እና አንድ ነገር እንድሰሙኝ ነው ፈልገው። እኔ ሩትዋን እውነቱን እንድታውቅ ብቻ ነው ፈልገው፣ እንድትረዳ። እኔ ከሌሎቹ ጋር የግል ጸብ የለብኝም፣ ግን ደግሞ በዚህ ጉዳይ እንደምታዩት፣ ትናንትናም ሳንግባባት ተጣልተን አይታችኋል። እና አሁንም ምነግራችሁ እኔ ሩታ እውነቱን እንታውቅ ብቻ ነው ምፈልገው። የሄርሜላ ቅራቅምቦ የሄርሜላ ምናምን አትፈልግም። በቃ ይህን ነገር ነው ልነግራችሁ ምፈልገው። ባለፈው ወረቀት ሰጥቼ አሳይቻታለሁ። ሁሉ ነገር አውቃለች። ግን ደግሞ ብዙዎቻችሁ እየዋሸ ነው ልክ አይደለም እያላችሁ ስለሆነ ቀጥታ ወርቅ ቤት እጂ ከራሱ ካፉ ምትሰሙት ነገር ይኖራል። እኔ እዚህ ጋር ለሩታ ብዬ ሟሽው ነገር ማስመስለው ነገር የለም። በቃ እውነቱን እንታውቁና እንትሰሙ ብቻ ነው እንፈልገው። እና አሁንም ቢሆን አብርሃም ደውዬ ለማውራት ሞክሬለሁ። እባክህ እምታደርገው ነገር በቃ እረፍ፣ ልጅቷን አታሳቅያት። ብቻ አላቅም ካንተ በላይ ባላስብላትም ካንተ በላይ ባልጨነቅላትም እህት እናት አለችኝ። ነገ ማንም ሰው አልፈልግም። አንተ የሆነ ነገር ግን ያለ ምክንያት እንደዚህ አልሆንም እንደዚህ አላደርግም። እኔ አሁንም እንድታምኝ ብቻ ነው የምፈልገው። ሩታ ሞዴንሶችም እኔ ምንም ምንም ምክንያት የለኝም ይህን ነገር ለመናገር ሩታ እንድታምኝ ብቻ ነው የምፈልገው። ይህን እውነት ባለፈው ስሊፕ አሳይቻችኋለሁ። ይህን ነገር ደግሞ መቀበል፣ ማመን ካልፈለጋችሁ ከራሱ ከወርቅ ቤቱ እያንዳንዱ ነገር ቀርጬ ቪዲዮን የምታዩት ይሆናል። ያለ ምክንያት አይደለም እንደዚህ እያደረግኩ ያለሁት ማለት ነው። ስለዚህ በቃ ሁላችንም በሰው ሕይወት የምንገባው እስቲ እንቁምና፣ ቤስ ለነሱ መታረቅና ለነሱ አንድ መሆን ብቻ እስቲ እንተጋ፣ የሆነ ነገር እናድርግ። ከእኔ ምንም የነሱ ትዳር የማፋታት ፍላጎት የለኝ። የምፈልገው እነሱ አንድ ይሁን እንዲሆኑ ብቻ። ስለዚህ ይሄ ነገር ደግሞ እንዲሆን የምፈልገው እውነት ላይ ብቻ የተመሰረተ ነገር እንዲሆን ስለምፈልግ ነው። ውሸት ለማንም አይበጅም። እና ውድ ቤተሰቦቼ እሱ እስቲ እሺ ካለኝ እሱ ጋር ሄጄ ያለውን ነገር አብረን ምን አይሆንል ሁሉ ሰላም ሰላም። አለሁልህ ያለን አለን አለን እና በስልክ አንዳንድ ነገሮች አውርተን ነበር። ኦኬ አንተ ነበር የደወልክልኝ? እኔ ነበር የደወልኩልን። እና ያው አንዳንድ ሰዎች ብዙ እያወሩ አለማመን ምናምን አለመግባባት ስለተፈጠረ ያን ነገር እኔ እናንተ አብረን ተገናኝተን ያለውን ነገር እንድናወራና ትክክለኛ የሆነው መረጃ ከአንተ መስማት ብዙ ሰው ከአንተ መስማት የሚፈልገው ነገር አለ። ምክንያቱም ብዙ ሰዎች እየዋሹ እና የማይሆን ነገር እየሰሩ ስለሆነ እኔ አሁን አንተን ላገኝ የመጣሁት ትክክለኛ የሆነው ነገር እኔም ኦዲየንሶችም ብዙ ሰዎች መስማት የሚፈልጉት ነገር ስላለ ነው። እና ሄርሜላ አካታላ ሄርሜላ ስለ ብዙ በስልክ ስለነገርከኝ ልጅቷለት መጣለኛል ቻለችን ልጅቷ የሆነች ትንሽ ወፈር ያለች ቀይ ነገር ቆንጆ የአይነት ነገር ባለፈው መታ እንዲሁም ትንሽ የሆነ ከፍ ያለ ገንዘብ ነበር የከፈተችውን። ኦኬ አስታውስኳት፣ በደንብ ቀይ ነገር። አረ ደግሞ ከኔ ጋር እንደ ቤተሰብ ብዙ ጊዜ ቁጭ ብለው አውቃታለች፣ ሻይ ቡና ምናምን ብያት፣ ገዝታኛለች ሀ አንድ ካራት። እንደውም እንዴት በዚህ ኑሮ ውድነት ሁለት ነገር ገዛች ስላት፣ አይ በጣም ለማከብረው ሰው ነው አያጋንሶንዶም በቃው ደስ ይለኛል እንደዚህ ስጦታ መስጠት ሰው ብያ በጣም ረጅም ሰዓት እያወራን ነበር። በጣም እንደምታከብረው ምናምን እነግራኛለች። ብቻ አይደል አዎ፣ ግትና ወርቅ ገዝታ ማለት ደረሰኝ ለዚህ ብያት በስማ ሰጥቻታለሁ። ኦኬ ስለዚህ አሁን ቤተሰቦች እኔ በመጀመሪያ ደረጃ እንደሌሎቹ ሰዎች መዋሸት፣ ማጭበርበር ሌላ ነገር እንዲፈጠር አልፈልግም። ምክንያቱም ትክክለኛ የሆነ ነገር እና ትክክለኛ የሆነ ማስረጃ ይዤ ነው ወደ እናንተም የመጣሁት። ትላንትና ደግሞ የተፈጠረውን ነገር አይታቸዋል፣ እዩና ፈረንጁ የፈጠሩት ነገር አይታቸዋል። የሰው ልጅ በዚህ ልክ እውነትን ላለመቀበል እውነቱን ሆነ ለመደበቅ መሞከሩ በጣም ነው ያናደደኝ። ዛሬም በዚህ መልኩ የመጣውን እናንተም ሆናችሁ እውነተኛው የሆነ ነገር እንድታውቁና እንድትረዱ ስለፈለኩኝ ስለዚህ ሰምዬ ስለዚህ አንተ ጋር መጣ፣ ወርቅ፣ የአንገት ሀብልና እንዲሁ ወደ አራት መቶ ምናምን ሽህ ብር በእርግጠኛ ኧረ እንደውም ልጅቷን በደንብ እኮ አስታውሻታለሁ። እንደውም በመኪና ነበር የመጣቸው እና አውርተናል እንደ ለቀጣይነት ስራ እንደምንሰራ እና ለብዙ ሰዎች እንደዚህ እኮ ያ ልጅቷ ጊፍት ምናምን ነገር ነው ለሰው ብላ የገዛችው ግን ደግሞ እኛ እሷን ስናወራት ሰዎችንም ስንጠይቅ ለምን መዋሸት እንደፈለገች አናውቅም። ያለው ነገር ሲጠይቃት እሷ አይደለች፣ እሷ አይደለችም ብለው ብዙ ሰዎች እየዋሹ ነበር። ስለዚህ አንተ ጋር አራ መቶ ምናምን ሺህ ብር ገዝታ መታ አራ መቶ ምናምን ሺህ ብር ገዝታ ነው። ስለዚህ አሁን እኔ እራሱ አሁን አንተ ጋር ለምን መምጣት እንደፈለኩኝ ታውቃለህ? ብዙ ሰዎች ይህን ነገር እኔ ስነግራቸው ሊያምኑኝም ሊቀበሉኝ ፈቃደኛ አልሆኑ። ለምን እንዳልሆኑ እሱ አራቅም ሁላችሁ፣ ብዙዎቻችሁ ታውቃላችሁ፣ እራሳችሁ ታውቃላችሁ። ስለዚህ ይሄን ነገር እናንተ ጋር እዚህ ለማታ የቻልኩት ያለ ምክንያት አይደለም። እዚህ ጋር ሁላችንም አለብን መሆን ያለበት ነገር ይሆናል፣ መሆን የሌለበት ነገር አይሆንም እና በዚህ ልክ መዋሸት አለበት ብዬ አላሰብም። እሱ አሁን የገዛችው ለሆነ ልጅ ነው። ሩታ ታውቃታለህ። ሩታ እና ቡስ ታውቃችኋለህ ብዬ አሰባለሁ። አይ እኔ ብዙም ጊዜ ስልክ፣ ሚዲያ ሶሻል ሚዲያ ላይ አልወጣም። ጠዋት ስራ እገባለሁ፣ ማታወጣለሁ ድንገት አረፍ ስል መኝታ ላይ ቲክቶክ ላይ ሊመጣልኝ ይችላል። እሱንም ትኩረት ሰጥቻ ላይ ማሳልፈዋለሁ። ባይሆን ስለ ስራ አንዳንድ ነገር ብታይከኝ፣ አሁን ስልክ ላይ ደውለህ ስለጠየቀኝ ሁሉ መረጃ ነገር፣ አሁን በእኛ ስራ ምን አለ መሰለህ፣ ስንሸጥም ስንገዛም ነውሱቅስከሚሰሩት ውጭ ማወቅ የለባቸው እና ብዙም ጊዜ እኛ ስራ ላይ መረጃ አንሰጥም፣ ብያለው እሱም አሁን አንተ ስላስቸነከ ስለጠየከኝ ነው። በትዳር ማ ሊፈጠር ነው ስላልከኝ ነው እንጂ ነገ ምኔ ማገባለው። ስለዚህ እኔ ባላገባ ሁን ላይ ብዙ ጓደኞቼ ባለትዳር ጓደኞች አሉ፣ እነሱን እያሰብኩ ነው እንጂ ይህና ስራችንን ወደ ውጭ አሳልፈ የምንሰጥበት ነገር ይገባኛል። በእርግጥ ልክ አንተንም ማስጨነቅ ግን ለምን በቃ አንዳንዴ አሁን እኛ እንደምታየን ትዳር እንዳይፈርስ እኔ በበኩሌ በጣም ፈልጋለሁ። የትኛውም ነገር በውሸት አይመሰረትም። ትዳር እንደምታውቀው በውሸት አይመሰረትም። ሁል ጊዜ እውነትና እውነት በሆነ ነገር ላይ ነው ትዳር የሚመሰረተው። ስለዚህ ይህንን ነገር አንተን አስጨንቄ የራሱን እንትን እንድትል ያደረኩት የነሱን ትዳር፣ የአብረሽና የሩጣ ትዳር ለማስተካከልና እቺ ሄርሜላ መታ የገዛች ልጅ ከትዳራቸው ለማስወጣትና የምታደርገው ነገር እንድታቆም ስለፈለኩኝ ነው። እና ሲቀጥል ብዙዎቻችሁ ብሩክ እዩ ምናምን ትላንትና፣ ከዚህ ያደረጋችሁ ነገር ታውቃለህ። ከመሬት ተነሳችሁ እዚህ ጋር ወደድ ባይ እኔ ነኝ፣ አዋቂ እኔ ነኝ። ይቅርብ ሰው የምትሉት ነገር ታቁም ይገባል። እዚህ ጋር ማንም ከማንም አይተናነስም። ሲቀጥል ደግሞ እኔ እንደዚህ ላደረግም የቻልኩት ከምንም ተነስቼ እንዳልሆነ መረዳት አለባችሁ። ገባችሁ? እዚህ ጋር አሁን ይህን ነገር እዚህ ጋር መጥቼ ቪዲዮ መስራት አልፈልግም። ወርቅ ቤት መጥቼ ቪዲዮ መስራት አልፈለግም ነበር። ገባችሁ? ማንም ሰው ቪዲዮ ላይ መቶ እንደዚህ መስራት አይፈልገው ግን ለምንድን ነው እናንተ እንድታምኑኝና እያደረጋችሁ ያለው ነገር ምታስመስሉት ነገሩ እምትሰሩት መጥፎ መጥፎ ስራዎች እንድታቆሙ ስለምፈልግ ነው። ገባችሁ እኔ ወርቁ አሁንም ልንገራችሁ የገዛችው ሄርሜላ ይሄው ወርቅ ቤት መጥቼ ሁሉ ነገር አጣሪቻለሁ። እያንዳንዱ ከፈለጋችሁ ደረሰኝ የሚያሳይ ነው። ለሱ ችግር የለው። ነገር ግን እንድትረዱኝና እንድትሰሙኝ የምፈልገው ወርቁ ይሄው እዚህ መጣ ከእጅ ብራስሌት የአንገት ወርቅ ገዝታ እንደሄደች ይሄው ከሱ ኮንደም ይሰምታችኋል። ስለዚህ መረራት ያለባችሁ ምንድነው አሁንም የምታደርጉት ነገር አቁም። እኔ ከዚህ በላይ ያውላችሁ ሌላ ነገር እንዳደረግ አትገፋፍኝ። ምናልባት ከፈለጋችሁ ሌላም ነገር ሌላ ሚስጥር ላወጣ ይችላሉ። ገባችሁ? ስለመኪናውን ካለችው ብዙ ብዙ ነገሮች፣ እኔ አሁን ያ ሚስጥር ማውጣት አልፈልገም። የምፈልገው ምንድነው፣ የአብርሽና የሩታ አንድ መሆን ስለሚያስፈልግ፣ ገባችሁ? የአብርሽና የሩታ አንድ መሆን ስለሚያስፈልግና በእነሱ መሃል እየገባች ያለችው ሄርሜላ እንድታቆም ከስራው እንድትቆጠብ ነው የምፈልገው። አሁንም ስነ ስርዓት የምትይዙ ከሆነ ስነ ስርዓት ያዙ፣ የምታደርጉት መጥፎ መጥፎ ነገሮች እንድታቆሙ ነው የምፈልገው ገባችሁ። አሁንም ይቅርታ ወንድሜ፣ ምናልባት እዚህ ጋር መጥቼ ስራህ ላይ ተጽዕኖ ፈጠሬበት ከሆነ በጣም ይቅርታ። ነገር ግን የፈለኩት ምንድነ ታውቃለህ፣ ሁሉም እዚህ ጋር ከኔ ይልቅ ምናልባት አንተ ጋር መታ ስለገዛች ያለውን ነገር ከአንተ መስማት መረዳት ስለሚፈልጉ ነበር ላደረግ ክልኝ ትብብር ለሁሉም ነገር በጣም ቴ አመሰግና። ችግር የለም። አበ ያው እንግዲህ እንዳያችሁት ነው፣ ከልጁ ጋር ያለው ነገር አይታችኋል። ከሱ አንደበት ከእኔ ይልቅ እኔ ከምናገረው ከማመጣቸው ወረቀቶች ይልቅ ከሱ አንደበት፣ ከገዛችበት ቤት፣ ወርቅ ከሱ ሁሉም ነገር ሰምታችኋል። እኔ አሁን ያን ነገር ሁሉ የፈጠርኩት ከመሬት ተነስቼ ያወራው የእነሱን ትዳር ለማፍረስ ሆነ ብዬ የተነሳው ሁላችሁም መስሏችኋል፣ ግን ይኸው እውነታው ከእናንተ እናንተ ያው እናንተ ፈረዱ። ያው እኔ ማለት ምንም አይደለም። ምንም የምፈልገው ነገር የለም። ይሄን አህል የማደርገው ማወራውም ሁላችሁም እንድታምኑኝና የሆነ እውነታውን እንድትቀበሉ ስለምፈልግ ነው። ገባችሁ? ይኸው እውነታውን አያችሁ። ያለውን ነገር ከራሱ አንደበት ሰማችሁ። ሄርሜላ ወርቁን እንደገዛች ከ400 ምናምን ሺ ብር በላይ አውጥታ ወርቁን እንደገዛች ሰማችሁ። ስለዚህ ከዚህ በላይ ምንድነው ማስረጃ የምፈልጉት? ሲቀጥል ያው ብዙ ነገር ሪ በጣም አስጨናቂ ሆኖ ቪዲዮ ነው የቀረጽኩት። በጣም በቃ በጣም ከሚባለው በላይ ተጭኞ ማለት ነው። ምክንያቱም ያው ብዙ እንደምታውቁት ብዙ ነገር አለ፣ ሚዲያ ላይ ማውጣት አልፈልግም። ያነር ነው በኋላ ላይ ካዝና አይታቸዋል። ካዝና ውስጥ በጣም ብዙ ካፒታሉ ስላሉ ብዙ በቪዲዮ እንዲወጡ ስላልፈለገ ጥቂቷን ያሳየናችሁ። ገባችሁ? ስለዚህ እያንዳንዱ ነገር እያንዳንዱ የሚሆነው ነገር የተደረገው ነገር ያደረገችውም እንዴት እንደሆነ እንዴት እንደገዛችው እንዴት እንደከፈለች አይታችኋል እነሱ ትዳንትና አይታችኋል። 300 ምናምን ሺህ ብር ነው ከትራንስፈር ያደረገችው የዛን ቀን ብለዋል። እሱ ደግሞ ያወራውን ሰምታችኋል። ከ400 ምናምን ሺህ ብር ከፍላ ካሽና ትራንስፈር ብለዋል። ስለዚህ ከዚህ በላይ ምንድን ነው የምትፈልጉት? እኔ አሁንም የምፈልገው እውነቱን አይታችኋል፣ ሰምታችኋል። ስለዚህ ማናችሁ፣ እያንዳንዳችሁ፣ እነ ፈረንጩ እዩ፣ በቃ አቤል፣ ብዙዎቻችሁ በቃ ረፉ። በቃ ያው ከዚህ በላይ እውነት የለም አይደል። እኔ ላይ የምትንጫጩት ነገር አፋችሁ የምትከፍቱት ነገር በቃ ከዚህ በላይ አቆሙ። እኔ ያለ ምክንያት እንደዛ እንዳልሆንኩ ልትረዱኝ ይገባል። አሁን እውነታው ኦይሩ ኦዲንሶች አይታችኋል፣ እኔ አይቻለው ሁሉ አይቷል። ስለዚህ አሁን በቃ እረፉ፣ እውነታው ታውቋል እና እኔንም ደውላችሁ አስጨግጭኩኝ እውነታውን ያወራኋችሁ። ስለዚህ አሁንም ለወደፊትም እሩታ እንድታውቂውና እንድትሰሚ ፈሊ፣ በቃ እውነቱን ሰምተሻል። በቃ ከእንግዲህ በኋላ ያለፈው አልፏል። የምፈልገው እንደኔ ማለት ነው ያለፈው አልፏል፣ የተፈጠረው ተፈጥሯል። በቃ ሁሉን ነገር ትተሽ በቃ አብረሽም ሁሉን ነገር ትታ የምታደርገው ነገር ተቆጠበ። አንድ ብቶኑ እና ሰላም ብቶኑ ደስ ይለኛል። ግን ትዳራችሁ እውነት ላይ የተመሰረተ ቢሆን ይሻላል ብዬ ስላሰብኩኝ ነው። ስለነበረን ጊዜ አመሰግናለሁ። ቴንክዩ